ከአብርሽ በኋላ ነው ሩታን ያወቅኳት ማለት መጀመሪያ አማቀው አብርሽ ነው እርግጥ ነው ከመጀመሪያ አብረን ያደግ ነው ብዙ ላይፍ ያሳለፉ ሰዎችን እና ከአብርሽ በኋላ ነው ሩታን እማቃት እና እንዴት አብርሽ ቀድመ አውቀ ወንድምህ ላይ እንደዚህ እንዴት ልታደረግ ትችላለ ለምትሪ ደግሞ እኔ እውነትን ነው እየተናገርኩ ያለሁት ማለት ነው ሩታን ያጠገባባል ነው ራሷ ላይ ብዙ ነገር ነበር የምታደረገው ብዙ ነገርም ስላስተወኳት ነው ከዚህ በፊት እና ይህ ነገር ለእኔ አይገባኝም ነበረ። የምር የሆነ ሰዓት ላይ ይገባል፣ አብረ የሆነ ሰዓት በደንብ ይገባል። አሁን ግን ከራስ ጋር ስላለሆን ከኔ ለራስ ለአንተ ልተው። እኔ በመሃላቸው ገብቼ እንደለየዋቸው ወይ ደግሞ እኔ እንዳጣሏቸው የምትረዱ ሰዎች አላችሁ። በምን እንደተረዳችሁት አላቅም። እንደፈለጋችሁ ማሰብ ትችላላችሁ ምክንያቱም የሆነ አባባል አለ ለተቀማጭ ሰማይ ቅርብ ነው ይባላል እንዴት ብታስቡት ነው እኔ አብርሽና መሀል ገብቼ እነሱን ሌላይ የምሞክረው ወይ ደግሞ እነሱን አለያይቼ ምንስ አገኛለሁ የተቻለኝን ነገር አድርጌያለሁ ቁጭ ብለውም እንዲያወሩ ከዚህ በፊት አድርጊያለሁ ማለት ነው ብዙ ጊዜ ወስና ሩታ ልትወጣ ስትል ሻንጣ ልብሷን ምናምን ይዛ ልት ትወጣ ስትል እኔ ነኝ ታገሺው፣ ትንሽ ጊዜ ሲጭው። ይሄ ልጅ ከራሱ ጋር ካልሆነ ከራሱ ጋር እስኪሆን ጊዜ ሲጭው፣ ነገሮችን ላይ እንዲያስብበት አድርጊው ብያት ላያስቆምኳት ማለት ነው። ከአቅሟ በላይ ሲሆን እቺ ልጅ ትታ ወጥታለች ማለት ነው። እና እኔም ሸኝቻታለሁ። ኤፍሬም እያደረገ ያለው ነገር አይታችሁታል ማለት። እኔ ከሩታ ከአንተ በፊት ነበርኩ። ለነሩታ ማስፈልግ ሰው እኔ ወንድማቸው ነኝ። ለነሱ ብዙ መስዋዕት ከፍ እያለው ልክ ነው። እሱን አልክድም፣ ኤፍሬም ብዙ መስዋዕትን ከፍሏል ለሩታና ለአብርሽ። ግን ደግሞ ያንን በዛ ጊዜ ነው፣ እናንተም ብትሆኑ ተመልካች ብትሆኑ፣ እኔም ብሆን ለወንድሜ ወይ ለጓደኛዬ እኔ ለምለው ጓደኛዬ መስዋዕት ነው የከፈለው እና ማንኛውም ሰው የሚያደርገው ነገር ነው ኤፍሬም ያደረገው እና አሁን ላይ መጥቶ እንደዚህ እንደዚህ ማለቱ ተገቢ አይደለም ማለት ነው። ማንም ሰው ለወንድሙ ለጓደኛው የሚያደርገው ነገር ነው ያደርገው። ሌላ የተለየ ነገር አላረገም። እኔ ወንድማቸው ነኝ እኔ ብዙ ከነሱ ጋር ላይፍ አሳልፍ ያለሁ ያ ያለፈው ነገር አለፈ በቃ ድሮ ነበረ። እናመሰግናለን። ግን ደግሞ አሁን ችግር ሲፈጠር አንተ አብረ ችግር መፍጠር ሳይሆን ነገሩ ላይ አስተካክለ እንዲታረቁ ማድረግ ነው እንጂ ሌላ እኔ እንደዚህ አርግ ያለ እንደዚህ ምን እያልካት ነበረ? እኔንስ ምን እያልከኝ ነበረ? አብርሽ ወንድሜ ነው ትላለህ፣ ሩታም የወንድም ሚስት ነች፣ እንደ እህት ነች። እውነት እውነት እንነጋገር እና እንደ ትክክለኛ የምታስብ ከሆነ እንደ ትክክለኛ አርቀ፣ የምታስብ ሰው ከሆንክ ማለት ነው ለወንድምህ ለአብርሽ ሳይሆን አብርሽ ጥፋተኛ ባይሆን ራሱ ለሩታ ነው መደገፍ ያለብህ። ምክንያቱም እቺ ልጅ ትንሽ ነገር በወንድሟ በኩል ሲመጣ የሚሰማትን ስሜት እኛ እናውቀዋለን። አቤላ እንዴት ሩታን ጨክነ ሸኛት ለምትሉኝ፣ ማለት ነው ነገሩ ላልገባችሁ ለአንዳንዶቻችሁ መልስ ልሰጥ ነው ማለት ነው። አንዳንዶቻችሁ ደግሞ እንኳንም ሄደች ትረፍ፣ ራሷ ከራሷ ጋር ታውራ ምትሉ ሰዎች አላችሁ። እሱ የተረዳችሁ ሰው ናችሁ ማለት ነው። ቪዲዮን በዚህ ሰሙን የሚለቀቀው እየተከታተላችሁ ያላችሁ ሰዎች ናችሁ ማለት ነው። ወይም ደግሞ ሩታ የምታሳልፈው ሕይወት የገባችሁ ሰዎች ናችሁ ማለት ነው። ሩታ በመሄዷ ደስ ያላችሁ ሰዎች አላችሁ፣ አንዳንዶች አዎ እኔም ከእናንተ ደስ ከተሰኛችሁት ሰዎች መካከል አንዱ ነኝ። በመሄዷ ትንሽ ደስ ብሎኛል። ምክንያቱም እዚህ ያለው ነገር ትንሽ ደስ ስለማይል ማለት ነው። አያስደስትምም ለሩታ ማለት ነው። እኔ ባቴ ደስ ይለኛል፣ ነገሮች ቢስተካከሉ ምናምን በጣም ደስ ይለኛል ም እዚህ ባሏን ትቷ ምናምን በመሄዷ ምናምን አንዳንድ የሚጎልባት አንዳንድ ነገሮች አሉ በመሄዷ እኔም ደስ ብሎኛል። አምሳ አምሳ ኔ በመሄዷ ማለት ነው። ምክንያቱም እሷ አሁን ላይ እያሰበች ያለችው ቤት የምታሳልፈው ነገሮች ምናምን ደስ የሚል ነገር አይደለም ማለት ነው። የሚያስደስትም ነገር አይደለም። እንግዲህ የምታይኝ እና ብርሽ በር ላይ ነኝ ማለት ነው። እኔ ጋር አንዳንድ ነገር ያስቀመጠችው ነገር ነበረ ሩታ እሱን ለአብርሽ ላስረክብ ነው ማለት ነው። ስመጣም ቤት ውስጥ ማንም የለም ማለት ነው። እስኪመጣ አንዳንድ ነገሮች በዙ ልበላችሁ ብዬ ነው ማለት ነው። እዚህ ጋር እየሰራ ያሉት እና ቤተሰቦች በሰሙን እየተፈጠረ ያለው ነገር ምንም አያስደስትም፣ ምንም ደስ የሚልም ነገር አደለም። ያው አብርሽና ሩታ ያው ደስ የማይሉ ሙድ ውስጥ ናቸው እና አንዳንድ ሰዎች በማይሆን መንገድ ለተረዳችሁ ሰዎች አላችሁ ወይ ደግሞ ቪዲዮውን በሰሙን እየተለቀቀ ሙሉውን ያላያችሁ ሰዎች አላችሁ ማለት ነው ማለት እኔ በመሃላቸው ገብቼ እንደለየዋቸው ወይ ደግሞ እኔ እንዳጣሏቸው የምትረዱ ሰዎች አላችሁ። በምን እንደተረዳችሁት አላቅም። እንደፈለጋችሁ ማሰብ ትችላላችሁ። ምክንያቱም የሆነ አባባል አለ፣ ለተቀማጭ ሰማይ ቅርብ ነው ይባላል። ማለት ቀለል አድርጋችሁ እያያችሁት ያላችሁ ሰዎች አላችሁ ነገሩን ማለት ነው ማለት እንዴት ብታስቡት ነው? እኔ አብረሽና መሀል ገብቼ እነሱን ሊለይ የምሞክረው፣ ወይስ ደግሞ እነሱን አለያይቼ ምንስ አገኛለሁ? ምንስ ትርፍ አገኛለሁ? የሆነ ማለት ትልቅ የማገኘው ነገር እንዳለ ምናምን እየተሰማችሁ ያላችሁ ሰዎች አላችሁ ማለት ነው። እናንተ ጊዜና እውነት ያስረዳችኋል። ምክንያቱም ጊዜ እውነቱ ላይ ወስዶ ያስረዳችኋል። አሁን አደለም ማለት ነው። አንዳንድ ለተረዳችሁ አመሰግናለሁ ማለት ከመጀመሪያው ጀምሮ ለተረዳችሁ ሰዎች አላችሁ ማለት ነው። ግን ደግሞ ላልተረዳችሁ እውነት ራሱ ታስረዳችኋለች የሆነ ጊዜ ላይ ምክንያቱም እውነት ተደብቃ አትቀርም ማለት ነው። እና ለምንድን ነው የምታለያያቸው ከመሃላቸው ውጣ ምናምን የምትሉኝ ሰዎች አላችሁ ማለት ነው። ያው እኔ ስለማስፈልግ ነው ቦታው ላይ ሆኜ እየተከራከርኩና ነገሮችን ለማስተካከል እየሞከርኩ ያሉት ማለት ነው። እና ያው እኔም ስለሚመለከተኝ ነው፣ ምክንያቱም አብርሽ ማለት ወንድሜ ነው፣ ሩታ ማለት እህቴ ነች። የተቻለኝን ነገር አድርጊያለሁ፣ ቁጭ ብለውም እንዲያወሩ ከዚህ በፊት አድርጊያለሁ ማለት ነው። ብዙ ጊዜ ወስና ሩታ ልትወጣ ስትል ሻንጣ ልብሷን ምናምን ይዛ ወጣ ስትል እኔ ነኝ ታገሽው፣ ትንሽ ጊዜ ስጪው፣ ይሄ ልጅ ከራሱ ጋር ካልሆነ ከራሱ ጋር እስኪ ጊዜ ስጪው፣ ነገሮችን ላይ እንዲያስብበት አድርጊው ብያት ላያስቆምኳት ማለት ነው። ያው እንዳያችሁት፣ አንዳንድ ሰዎች ይገባቸዋል ብዬ አስባለሁ። ብዙ ነገር እየተፈጠረባት እች ልጅ እንዳልተፈጠረ አስቢው ብያት አስቆሚያታለሁ ግን ደግሞ የባሰ ነገር እየተፈጠረ ሲመጣ ከአቅሟ በላይ ሲሆን እቺ ልጅ ትታ ወጥታለች ማለት ነው። እና እኔም ሸኝቻታለሁ፣ ወደ ሄደችበት ሸኝቻታለሁ ማለት ነው። እንግዲህ ሸኘኝ ስትለኝ መሸኘት ስላለብኝ ሸኝቻታለሁ። ያው ቢኒም ከኔ ጋር ነበር አብረን የሸኘናት። እና በእነሱ መለያየት ምን ተጥቅም ታገኛለ ለምትሉኝ ምንም ጥቅም አላገኝምም። ምንም እንትን አልልም፣ አልጠቀምም ማለት እነሱ ተለያዩ እነሱ ተለያይተው ቀሩ፣ ምናምን ምንም አገኘው ነገር የለም፣ እነሱ በመለያየታቸው ማለት ነው። ኤባሳ ይከፋኛል፣ አዝናለሁ። ምክንያቱም ሩታ እህቴ ነች፣ አብርሽ ደግሞ ወንድሜ ነው። ወንድም ደግሞ ከሚስቱ ሲለያይ፣ እህት ከባሏ ስትለያይ፣ ምንም የሚያስደስት ነገር የለውም የሚያስከፋ ነገር እንጂ እና ወንድምህ አይደል ወይ ምናምን ለምትሉኝ ወንድምን ትክድ አለ ወይ ምናምን እያላችሁ ሰዎች አላችሁ። እውነቱን እዚህ ነው ማለት እውነት ነው። እዚህ ጋ እየፈረዱት ያለት ምን መሰላችሁ? ከሩታ በፊት አብርሽ አውቀዋለሁ። ከአብርሽ በኋላ ነው ሩታን ያወቋት ማለት። መጀመሪያ አማቀው አብርሽ ነው። እርግጥ ነው ከመጀመሪያ አብረን ያደግ ነው፣ ብዙ ላይፍ ያሳለፉ ሰዎች ነን። እና ከአብርሽ በኋላ ነው ሩታን እማውቃት እና እንዴት አብርሽ ቀድማ አውቀ ወንድምህ ላይ እንደዚህ እንዴት ታደርግ ትችላለህ? ለምትሪ ደግሞ እኔ እውነትህን ነው እየተናገርኩ ያለሁት ማለት ነው። እውነትን ነው እዚህ ጋር እያወራሁት ያለሁት ከእውነትም ማጠገብ ነኝ። ምክንያቱም የሚፈጠረውን ነገር አርቄ ስለማስብ የሚፈጠረውን ነገርም እያዩ ስለሆነ ማለት ነው። ማንጋ ክፍተት እንዳለ ማንጋ የማየው ነገሮች እንዳሉ ሁሉም በራሳቸው አሁን ላይ ትክክል ነኝ ትክክል ነኝ ብለው ስለሚያስቡ ነው። አብርሃምም የራሴን ጉዳይ እያስቸረስኩ ነበር የራሴን ነገር እያረኩ ነበር እያለ እንደሆነ እናቃለን። ግን ደግሞ የሚቀርመው የትኛው ነው የትኛውና የትኛው እንደሆነ ለእናንተ ልተውላችሁ። ምክንያቱም የሆነ ነገር ቤት ሳይስተካከል ውጭ ማስተካከል ተገቢ አይደለም ማለት ነው። እና ምላችሁ ፈልጌ ነው እኔ አብርሸን የማውቀው ከሩታ በፊት ነው። ሩታን ሳላቃት አብርሽን አቀው ነበር እና ሩታን ያወቅኳት በአብርሽ መንገድ ነው እና የሆነ ነገር እያለ እየመሰላችሁ ያላችሁ ሰዎች አላችሁ። አብራምን ጠልቼው ምናምን ምናምን አይደለም አይደለም። ግን ደግሞ የሆነ ሰው ክፍተት ሲኖርበት ክፍተት እንደዚህ ነው ምናምን ማለት ግዴታ ነው። ሩታም ስህተት ቢኖርባት ስህተት አለብሽ ብያት መናገርெችን ነበር ምክንያቱም እዚ ጋ የሆነ ነገር የተፈጠረ ያለው ነገር በአብርሃም በኩል እንጂ በሩታ በኩል አይደለም። እውነት እንነጋገር ከተባለ ማለት ነው። እውነቱን እንዲገባችሁ የምትፈልጉ ሰዎች ካላችሁ ደግሞ ማለት አምናችሁ የምትቀበሉ ነገር ከሆነ አሁንም እውነቱ ያልገባችሁ ሰዎች አላችሁ፣ ወይ ደግሞ እውነቱን መቀበል ያቃታችሁ ሰዎች አላችሁ። ለእናንተ ምን ይላሉ መሰላችሁ? ይህን ነገር እየተፈጠረ ያለው በሩታ በኩል ሳይሆን በአብርሽ በኩል ነው። ነገሮቹን ረጋ ብሎ ማስተካከል የነበረበት አብርሽ እንጂ ሩታ አይደለችም። አይደል ግን ደግሞ ጥፋተኛ ሆና እየተገኘች እና እየተገመተች ያለችው ሩታ ነች ማለት ነው። እና በዚህ ጉዳይ እኔ ከእውነት ጎን መቆም የለብህም ነው የምትሉኝ። እንደዛ ካላችሁ እናንተ እንደፈለጋችሁ ታስቡት። ለተመልካች ሰማይ ቅርብ ነው እንደሚለው አባባል ማለት ነው። እና አትበጥብት ከዩታቸው ውጣ ለምትሉኝ ደግሞ እኔ ይሄን ነገር ስለሚመለከተኝ ነው፣ እንደ ቤተሰብ ስለሚያዩኝ ነው ይሄንን ነገር እያሮከሉት ምክንያቱም ቤተሰባቸው ነኝ። የእነሱ ጉድለት ጉድለቴ ነው። የእነሱ መከፋት መከፋት እኔም ያስከፋኛል። የእነሱ ማዘን እኔም ያስ አዝናለሁ። አሁን ተደስቼ ምናምን የሸኘኋት ምናምን እንዳይመስሏችሁ። ምክንያቱም ቤት ውስጥ ሆና ሌላ ነገር እንዲፈጠር ስለማልፈልግ ማለት ነው። ቤት ውስጥ ሆና የማይሆን ነገር ውስጥ እየገባች ስለነበር ስለማወቅ ማለት ነው። ማንም አያውቅም፣ ከካሜራ ጀርባ ቤት ውስጥ የሚፈጠረው ነገር እኔና ሩታ ብቻ ነው የምናውቀው ብዙ ጊዜ ሩታ ላይ እኔ ደርሼ ባታለሁ የሆነ ነገሩ የሆነ ነገር ከመፈጠሩ በፊት ማለት ነው። ራሷ ላይ የሆነ ነገር እያሰበች ራሷ ላይ የሆነ ነገር እያደረገች እና ይህንን ነገር ለእናንተ አልወጣም እንጂ ማለት ሩታ ብዙ ብዙ ነገር ራሷ ላይ ልታደረግ ሞክራለች እና ማለት ነው ቤተሰብ ይህን ነገር እኔ መከልከል አቅጡኝ አይደለም ስትሄድ ቢያንስ ሰላሳ ደቂቃ ምንም ላይ ይዣት አስገድጄም ቢሆን ምናምን ይዣት ምናምን እንዳትሄድ ማድረግ ይችል ነበረ እና ግን ደግሞ እዚህ ሆና ሌላ ችግር ከምፈጠር እራሷን ከምትጎዳ ብዬ ነው የሸኘኋት እና እንዳያችሁት ከሆነ ከዚህ በፊት ብዙ ነገር አድርጊያለሁ። እንዳትወጣ ከቤት ቁጭ ብለው እንዲያወሩ አድርጊያለሁ። ግን ደግሞ እሱ ነገር አልሆነም ማለት ነው። አልተሳካም እና ሩታ የመጨረሻ ተስፋ ስቆርጥ ስለሄደች ልሂድ ስላለች ቤት ውስጥም ሌላ ነገር ከምታስብ ሌላ ነገር ራሷ ላይ ከምትፈጥር ብትሄድ አይሻልም? ምክንያቱም ራሷን ብታረጋጋ ራሷን ለራሷ ጊዜ ብትሰጥ ይሻላል ብዬ ነው እኔም የተውኩት ማለት ነው፣ የሸኘኋት ማለት ነው። እና ምን መሰላችሁ፣ ቤተሰብ ኤፍሬም እያረገ ያለው ነገር አይታችሁታል። ማለት እኔ ከሩታ ከአንተ በፊት ነበርኩ። ለነሩታ ማስፈልግ ሰው እኔ ነኝ፣ እኔ ወንድማቸው ነኝ። ለነሱ ብዙ መስዋዕት ከፍያለሁ። ልክ ነው፣ እሱን አልክድም። ኤፍሬም ብዙ መስዋዕትን ከፍሏል ለሩታና ላብርሽ። ግን ደግሞ ያንን በዛ ጊዜ ነው እናንተም ብትሆኑ ተመልካች ብትሆኑ፣ እኔም ብሆን ለወንድሜ ወይ ለጓደኛ እኔ ለምለው ጓደኛ መስዋት ሚከፈል መስዋትን የከፈለው እና ማንኛውም ሰው የሚያደርገው ነገር ነው ኤፍሬም ያደርገው እና አሁን ላይ መጥቶ እንደዚህ እንደዚህ ማለቱ ተገቢ አይደለም ማለት ነው። ማንም ሰው ለወንድሙ ለጓደኛው የሚያደርገው ነገር ነው ያደርገው። ሌላ የተለየ ነገር አላረገም። እኔ ወንድማቸው ነኝ። እኔ ብዙ ከነሱ ጋር ላይፍ አሳልፍ ያለሁ። ያ ያለፈው ነገር አለፈ በቃ፣ ድሮ ነበረ። እናመሰግናለን። ግን ደግሞ አሁን ችግር ሲፈጠር አንተ አብረ ችግር መፍጠር ሳይሆን ነገሩ ላይ አስታክለ እንዲታረቁ ማድረግ ነው እንጂ፣ ሌላ እኔ እንደዚህ ያደርግ ያለ እንደዚህ አይሁንም። ምን እያልካት ነበረ? እኔንስ ምን እያልክኝ ነበረ? አቤል ነው እንደየሆነ ችግር እየፈጠረ ያለው እያልክ ነበረ። ብቻ ያን ቆመ ማለት ነው ሩታነች ችግር እየፈጠርሽ ያለሽው እያልክ ነበር። እንደዚህ ተገቢ አይደለም። ይኸውልህ አብርሽ ወንድም ነው ትላለህ፣ ሩታም ያው የወንድምህ ሚስት ነች እንደ እህት ነች። እውነት እውነት እንነጋገር እና እንደ ትክክለኛ የምታስብ ከሆነ እንደ ትክክለኛ አርቀ የምታስብ ሰው ከሆንክ ማለት ነው ለወንድም ለአብርሽ ሳይሆን አብርሽ ጥፋተኛ ባይሆን ራሱ ለሩታ ነው መደገፍ ያለብህ። ምክንያቱም እቺ ልጅ ትንሽ ነገር በወንድሟ በኩል ሲመጣ የሚሰማትን ስሜት እኛ እናቀዋለን። ማለት ጥፋተኛም ብትሆን እሷ ጥፋት አለብሽ ብለህ ከጎናው ነበር መሆኔን የነበረብህ። ግን አብርሃም ጥፋት ባይኖርበት ራሱ አብርሃም ጋር ሆነ እንደዛ ማድረግ አልነበረብህም። ተገቢ አደለም። ይህንን ዋና ትዳር እንዲበጠበጥ ያደረገው ኤፍሬም ነው። እውነቱን ስነግረ ማለት ነው። አንተ አልገባህም እንጂ አንተ ምንም የገባ ነገር የለም እንጂ አንተ ነህ ትዳር እንዲበጠበጥ ያደረገው። የምሬን ነው። ምክንያቱም ሳታናግራት፣ ሳታወራት ምናምን ቪዲዮ ላይ ብቻ አይተህ ቁጭ ብለህ ቪዲዮ እየሰራ አንቺ ነሽ ጥፋተኛ አንቺ ነሽ ይህንን ያደረከው ነገር ምናምን እያልከ ነበረ። አብርሃምም የልብ ልብ እየሰጠው ነበረ ማለት ተቆጣት ኮስተርበል ምናምን እያልክ ብዙ ነገር እያልክ ነበረ። ይሄ ተገቢ አይደለም። ከአንድ ወንድም እንደዚ አይጠበቅም። ወንድም ዋሽቶ የትኛውም ነገር አርጎ ማስታረቅ እንጂ ከአንዱ ወገን ሆኖ እንትን ማለት አይደለም። ለዛውም ከወንድም ጋር ወንድምህን ደግፈ ማውራት ተገቢ አይደለም። አብሪሽ ጠፋተ ራሱ ባይኖርበት ከሩታ ጎን ነበር መሆን የነበረብን ከሩታ ጎን ሆነ ነገሩን ለማስተካከል ምክንያቱም የሚቀለው እሱ ነገር ነው ከወንድም አጠገብ ቆሞ ማውራት ለእሷ ትልቅ መጥፎ አስተሳሰብ ነው የሚሆኑ እና እች ልጅ ማንም አልነበራትም፣ እውነቱን ለመናገር የሴት ጓደኛም አልነበራትም። እንደዚህ ብላ የምታወራውም ሰው አልነበረም። እኔ ነኝ ትንሽ ማለት በፈለገችውም ጊዜ ባልደርስላት፣ ቢያንስ አንዳንድ አልፎ አልፎ እየመጣው እያናገርኳት የነበረው እኔ ነበርኩ። እያማካረችኝም ያለው ለእኔ ነበረ እና አይመለከተም ውጣ ምናምን ከዚህ ህይወት ምናምን እያላችሁ ያላችሁ ሰዎች አለ፣ እሷ ስለሚመለከተኝ ነው። እሷ እኔን ጠርታ እያወራችን እና እያማከረችኝ የነበረው ምክንያቱም እኔ ስለተረዷት ማለት ነው። እሷን ብቻ አልነበረም የተረዷት፣ አብርሽንም ተረድቼው ነበረ። ግን ደግሞ ይሄ ነገር በሰ አይሆንም ማለች፣ ሜድ መረጠች፣ ሄደች እና አብርሃም፣ አንተ ያልጠበቀው ነገር እኔ እንዴት ልጠብቅልህ እችላለሁ? እስኪ ይህን ንገረኝ የምሬን የታረካት የትወሰካት ምናምን እያልክ እኔ ላይ ጓ እና ደግሞ እኔን እስከ ማነቅ ድረስ የደረስኩ አብራ ማለት ቢገባ፣ ይህን ነገር ለእኔ አይገባኝም ነበረ። እኔ ለአንተ ብዙ ነገር አድርጌላለሁ። ወይ ደግሞ ከጊዜ በኋላ ሩታ ልታስረዳ ትችላለች። እኔ ያረኩት ነገር ከዛ የዛኔ አንተ እኔን እንዴት እንደምታናገረኝ አይሃሉ። የምሬን ነው ማለት ያረኩት ነገር የሆነ ጊዜ ላይ ይገባሃል። ለአንተ ስል ማለት ነው ብዙ ነገር አርግ ያለው እና ይህን ነገር ለእኔ አይገባኝም። እኔን መሳደብ፣ እኔን ማቋሸሽ፣ እኔን የሆነ አንገት መያዝ ምናምን ለእኔ ይህ አይገባኝም። ምክንያቱም ለአንተ ብዙ ነገር አድርግ እያረግኩል ነበር ብዙ ነገርም እየሆንኩል ነበረ። ትዳራችሁ እንዳይፈርስ ትዳራችሁ መጥፎ ደረጃ ላይ እንዳይደርስ ብዙ ነገር እያረግኩል ነበር፣ ግን ደግሞ አንተ እሱን መረዳት አልቻልክም። ከዛ በፊት እያረኩት ያለሁት ነገር ማለት ቁጭ ብላችሁ እንድታወሩ፣ ቁጭ ብላችሁ እንድትነጋገሩ ያለኩት ነገር አልታየህም። የታየ ምንድን ነው? ቦርሳ ይዛ ስትወጣ ስሸኛት ነው። ከዛ እሱ ላይ ነው የተንገበገብከው። ያንን ማስተዋል አልቻልክም ማለት እች ልጅ ሌላ ነገር ቢደርስባት እራሷ ላይ የሆነ ነገር ብታደርስ እርግጠኛ ነኝ እድሜ ልክህን ነበር የምትጸጸተው። የምሬ ነው። ዛሬ ላይ ግን ሻንጣ ይዛ ስለወጣች ስለሸኘኋት ምናምን እኔን ማነቅ እኔን ሌላ ነገር ማድረግ አልነበረብም። የምሬ ነው። እርግጠኛ ነኝ የሆነ ጊዜ ቆጭሃል። በእርግጠኝነት ደግሞ እኔ የምነግራችሁ ነገር ሩታኔ አጠገብ አባል ነው። እራሷ ላይ ብዙ ነገር ነበር የምታደርገው። የምሬ ነው። ብዙ ነገርም ስላስተወኳት ነው ከዚህ በፊት እና ይሄ ነገር ለእኔ አይገባኝም ነበረ። ምር የሆነ ሰዓት ላይ ይገባል። አብርሃም የሆነ ሰዓት በደንብ ይገባል። አሁን ግን እራስ ጋር ስላልሆን ከኔ ለራስ ለአንተ ልተው በቃ የምሬ ነው ራስ አስብበት እቺ ልጅም እንድታርፋ አርጋት በቃ ትረፍ ብዙ ጊዜ ጊዜ ሰጥታለች ብዙ ጊዜ ጠብቃለች ግን ደግሞ አልተሳካም እሱ ነገር አሁን ተዋት በቃ ትረፍ እች ልጅ እረፍት ያስፈልጋታል ከራሷ ጋር ማውራት አለባት ለራሷ ጊዜ እንስጣት በቃ እኔ ደስተኛ ደስተኛ ሆኜ አይደለም የሸኘኋት ግን ደግሞ እቺ ልጅ የራሷ ላይ የሆነ ነገር ከማድረሷ በፊት ነው የሸኟት። በቃ ሌላ ነገር የለም። እና አንዳንድ ሰዎች አላችሁ በፈለጋችሁት አንግል የምታስቡኝ በፈለጋችሁት ነገር እያሰባችሁ ያላችሁት፣ ለተመልካች ሰማይ ቅርብ ነው እንደሚባለው፣ እንደዛ ለዛ ልተውላችሁ ማለት ምንም አልልም። ምክንያቱም እውነቱ ሲገባችሁ የዛኔ ልትመለሱ ትችላላችሁ። አንዳንድ ሰዎች አላችሁ ደግሞ እውነቱ ከነ ሊገባችሁ ማትፈልጉ ሰዎች አላችሁ። እንዴት እንደሆነ አላውቅም። ማለት እህት የላችሁም። የምር እስኪ አስቡት፣ ሩታ ቦታ ሆናችሁ ከመጀመሪያው ጀምሮ አስቡት። ማለት ሩታ እየተፈጠረባት ያለውን ነገር ከመጀመሪያው ከቪዲዮ ጀምራችሁ ሄድ፣ ከመጀመሪያው ቪዲዮ ማለት ነው። ከዚያ የዛኔ ልትረዱ ትችላላችሁ። እስካሁን ያለው ነገር ማለት ነው። እቺ ልጅ በእሷ በኩል የሆነ ነገር አልተጀመረ ማለት ያለፈው ነገር ቢሆን፣ እቺ ልጅ እያለች የነበረችው እኔ ስላለፈው አይደለም አይመለከተኝም ብላለች። ግን አሁን ስላለው ይመለከተኛል ያለውን ነገር አስረዳኝ ያለችው በቃ ይሄንን ነገር እሷ ላይ የሚያስፈርድ እና የሚያስቆጣ ከሆነ አላቅም፣ እንዴትም እንደምታስቡ አላቅም። እንደ ትክክለኛ የምታስቡና አርቃችሁ እንደምታስቡን አይነት ሰው ከሆናችሁ ግን በሩታ ጎን ትሆኑ ነበር። አብርሽም እንዲስተካከል ታደረጉት ነበረ። አብርሽ አንተ ጥፋት ነው ተስተካከልና፣ ሩታን ይቅርታ ጠይቅና አብራቱን ማለት ትችሉ ነበር። ግን ደግሞ እናንተ እያሰባችሁ ያላችሁት ሌላ ነው፣ እየተፈጠረ ያለው ነገር ደግሞ ሌላ ነው ማለት ነው። ከካሜራ ጀርባ ብዙ ነገር እየተፈጠረ ነበር፣ ብዙ ነገርም እየሆነ ነበረ። እናንተ እሱን ነገር ስለማይገባችሁ ከመናገርና ስህተት ከማውራት ዝም ማለት የመሰለ ነገር የለም። እና ዝም ማለት ትልቅነት ነው። የምሬ ነው። አንዳንድ ሰው ዝም ዝም ዝም ብሎ የልቡን ነገር ሲያወራ የዛኔ ትደነግጣላችሁ። ያስደነግጣልም ያስ እና ዛሬ የመጣሁት እዚህ አንዳንድ ሩታ ያለችኝ ነገር ነበረ፣ ሩታም የሰጠችኝ ነገር ነበረ። እና እሱን ረስቼው እስካሁን አልሰጠሁትም። ልሰጠው ነበር የመጣሁት ግን ደግሞ ማንም የለም ቤት በቃ እኔና ሩታ ብዙ የምናውቃቸው ነገሮች አሉ። ብዙ ማለት ነው ማለት ካሜራ ላይ መውጣት የማይችል ማለት ነው ይመሬን ነው እና የሆነ ሰዓት ላይ በእርግጠኝነት ለአብርሃም የምትነገረው ይሆናል። ከዛ አብርሃም ምን አይነት ስሜት እንደሚሰማው ምን አይነት ነገር እንደሚያሳልፍ እናያለን ማለት ነው። አሁን ግን እሱ ሊገባው አይችልም፣ ምክንያቱም ሩታና እኔ ጋ ያለ ትልቅ እውነት አለ። የሆነ ጊዜ ላይ እውነቱ ሲገባው አብርሃም በጣም እንደሚጸጸጠቃለሁ ኤፍሬምም እንደዛ እንደሚጸጸ ጣቃሉ አሁን ላይ የፈለገውን ነገር ከመሳደብ የፈለገውን ነገር ከማረጉ በፊት ብቻ እንደፈለገ። እኔ ለሱ ምንም አልለውም፣ ምክንያቱም እውነት ተደብቃ ስለማቀር የሆነ ጊዜ እውነቱን ይገባቸዋል። ያለችበት ቦታ ያስደስታታል፣ ትደሰታለችም፣ ራሷንም ረጋ ታረጋለች፣ ከራሷ ጋም ታወራለች ብዬ አስባለሁ፣ ምክንያቱም ያለችበት ቦታ የሚያስደስት ስለሆነ ሆነ ማለት ነው። እኔ የምፈልገው ደስተዋን ነው ከራሷ ጋር እንድታወራ ነው። አንዳንድ ሰዎች ደግሞ እንደዚህ ስል ከአብሮች ጋር ለመለየት ምናምን ሊመስላችሁ ይችላል። አይደለም። ምክንያቱም ሩታ አሁን እዚህ መታ ምንም ስለማይቀየር ማለት ነው። ምንም ሊቀየር ስለማይችል ባለችበት ቦታ ሰላም ትሁን ነው ምለው። በቃ አብርሃምም ሲገባው የሆነ ሰዓት ላይ ሲገባው ይህንን ነገር እንደሚያስታክል አልጠራጠርም። ተጻጽቶ እግሯ ላይ ወድቆ እንደሚያስታክለው አልጠራጠርም ማለት ነው። ቤተሰቦች ለማንኛውም ከኔ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ